የንብብር ቁጥሮች ስሌቶችና ጸባዮቻቸው። በዚህ ስር የንብብር ቁጥሮችን አራቱን የሒሳብ ስሌቶች ታውቃላችሁ አይደለ አሁን መደመርና መቀንስ ተመሳሳይ ጸባያት አላቸው። ነኚ ተመሳሳይ ጸባይ አላቸው። ሌላ ደግሞ ማባዛትና ማካፈልም ተመሳሳይ ጸባዮች ነው ያሏቸው እና መደመርን ቻላችሁ ማለት በተመሳሳይ ዘዴ ነው የምታቀናንሱት። ማባዛትንም ከቻላችሁ ማካፈልም ተመሳሳይ ዘዴ ነው የሚያስፈልገውና ስለዚህ በጣም ቀለል አድርጌ አስረዳችኋለሁ። ጥያቄ ካላችሁ ደግሞ ጥያቄያችሁን በስልክ መጠየቅ ትችላላችሁ፣ በቴሌግራም፣ እንዲሁም ደግሞ በሰፖርት ኢሜይል አለ፣ እዛ ላይ ጻፉልኝ፣ አግዛችኋለሁ። ስለዚህ እስቲ ይህንን ትግበራ ነው፣ ንብብር ቁጥሮችን መደመር ንብብር ቁጥሮችን መደመር ከማየታችን በፊት እስቲ ይህንን ትግበራ እንስራ። የሚከተሉትን የሁለት ንብብር ቁጥሮች ድምር በመስመር ላይ አሳይ ነው፣ በቁጥር መስመር ላይ አሳዩ ነው የሚለው። ተለቅ ያለ የቁጥር መስመር እዚህ ጋር እንስራ እና ከዛ የተለያዩ ጥያቄዎችን እንሰራለን አብረን። ዜሮ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ኔጌቲቭ አንድ፣ ኔጌቲቭ ሁለት፣ ኔጌቲቭ ሶስት፣ ኔጌቲቭ አራት፣ ኔጌቲቭ አምስት፣ ኔጌቲቭ ስድስት ይበቃናል። ይሄ አሁን ማድረግ የሚጠበቅብን ምንድን ነው የተለያዩ ቁጥሮችን በመደመር እናያለን። ለምሳሌ ይሄንን እምልክ አየር የተለያዩ ጥያቄዎችን እስኪ የመጀመሪያውን ጥያቄ የሚመስሉ የተለያዩ ጥያቄዎችን በዛ አድርገን እኔ አሁን እዚህ ጋር ያሉት በጣም ትንሽ ናቸው። እኛ በዛ አድርገን ለምሳሌ ለምሳሌ ኔጌቲቭ ኔጌቲቭ ሁለት ሲደመር አራት ማለትና አራት ሲቀነስ ሁለት ማለት አንድ ነው አይደለም። ያ ማለት ቦታ ማቃየር ነው። ለምሳሌ እዚጋ ኔጌቲቭ ሁለት ኔጌቲቭ ነበረ እዚጋ ምን ይሆናል? ኔጌቲቭ ይሆናል ማለት ነው። ስለዚህ እዚህ ጋር ኔጌቲቭ እዚ ይሄ ፖዚቲቭ ነበር እዚህ ጋር ፖዚቲቭ ይሆናል። ስለዚህ ቦታንማ የቦታ መቀየር ማለት ነው። ይሄንን ሳይነካ አይደለም። አሁን መደመርና መቀነስ የቦታ አሁን መቀነስ የቦታ ቀይር ጸባይ የለውም ነው አይደለም፣ የሚባለው ለምሳሌ አራት ሲቀነስ ሁለት እና ሁለት ሲቀነስ አራት። ምክንያቱም ቦታውን ሳይቀይር ማለት ነው። እንደዛ አይደለም። ይሄ እንደዛ ሳይሆን እያልኳቸው ያለሁት ይሄ ፖዘቲቭ አራት ነው። ይሄም አራት ነው። ይሄ ኔጌቲቭ ሁለት ነው። ይሄ እንደዚህ ከነ ነፍሱ ነው ይዛችሁ የምትመጡት ማለት። እንደዚህ ካቀያየራችሁ ይሄኛው ትንሽ ግር ይላል አይደለ፣ ስላለመዳችሁት በዚህኛው መልኩ ትንሽ ግር ይላል። እናንተ የለመዳችሁት በዚህ መልኩ ነው። ይሄኛው ቀለል ይላል ማለት ስለዚህ ቦታ አቀያየራችሁ በቀላሉ መልሱን ማግኘት ትችላላችሁ። አሁን ኔጌቲቭ አራት ኔጌቲቭ አራት ሲደመር ኔጌቲቭ ሁለት ሲደመር አራት ይሄ ትንሽ የሚያስቸግራችሁ ከሆነ ወደዚህም መቀየር ትችላላችሁ። ቦታ በማቀያየር መስራት ትችላላችሁ ማለት ነው። ይሄ ማለት ምን ማለት እንደሆነ ላሳያችሁ። ይሄ ማለት ከኔጌቲቭ ሁለት በመነሳት አራት ምድብ ወደፊት መሄድ ማለት ነው። እንዴት? ከኔጌቲቭ ሁለት እንነሳለን? ከኔጌቲቭ ሁለት እንነሳና አራት ምድብ ወደፊት አንድ፣ ሁለት፣ ሶስት፣ አራት። ይኸው መድረሻችንን ቀስት ብናደረግ ጥሩ ነው ነጥብነች ይሄ መነሻና መድረሻ ማለት ነው። ስለዚህ ምን ማለት ነው? አራት ምድብ ስንሄድ ከማ ተነስተን ከኔጌቲቭ ሁለት ተነስተን አራት ምድብ ስንሄድ ማንን አገኘን? ሁለትን አገኘን። ስለዚህ የዚህ ሁለት ነው ማለት ነው። ሌላው ነገር ደግሞ ከአራት በመነሳት ሁለት ምድብ ወደ ኋላ መሄድ ማለት ነው። ይሄ ደግሞ ከአራት በመነሳት ስንት? ሁለት ምድብ ይኸው መድረሻው ተመሳሳይ ነው መልሱ ማለት ነው። ስለዚህ ይሄ አራት ነው። ሁለት ምድብ ስንሄድ ከአራት ተነስተን ሁለት ምድብ ወደኋላ ሶሪ ማይነስ ቱ ማለት ነው። ወደኋላ ወደኋላ ሁለት ምድብ ስንሄድ ስንት ሆነለን? መልሱ ተመሳሳይ ነው ማለት ነው። ስለዚህ ይህንን መንገድን ተጠቅማችሁ ማቀናነስ ትችላላችሁ። በኋላ ላይ ሌላው በተቃራ አሁን ኔጌቲቭ ኔጌቲቭ ሲሆኑ ደግሞ ምንድን ነው የሚለውን ኔጌቲቭ አንድ፣ ኔጌቲቭ ሁለት፣ ኔጌቲቭ ሶስት ይሄ ምንድን ነው? ይሄ ማለት ከኔጌቲቭ ሁለት በመነሳት ሶስት ምድብ ወደኋላ ማለት ነው። ያን ኔጌቲቭ ሁለት ላይ ነበረን አይደል? ሶስት ምድብ ይኸው ኔጌቲቭ አምስት ነው የሚሆነው ማለት ነው። ይህም ቦታ ብናቀያየርስ፣ ይህ ቦታ ብናቀያየር ምንድን ነው የሚሆነው? ኔጌቲቭ ሶስት ኔጌቲቭ ሁለት ነው አይደለም? ይሆናል። ይሄ ማለት ደግሞ ምን ማለት ነው? ከኔጌቲቭ ሶስት ላይ ሆነን ሁለት ምድብ ወደኋላ ማለት ነው። ኔጌቲቭ ሶስት ላይ ሆነን ሁለት ምድብ ወደኋላ፣ ተመሳሳይ ነው መልሱ ማለት ነው የሁለቱም መልስ ዚጋ ይሄም ኔጌቲቭ አምስት ነው፣ ይሄኛውም ኔጌቲቭ አምስት ነው። ሌላው አሁን በአጠቃላይ እንድናይ የምፈልገው ምንድን ነው? ምልክታቸው ተመሳሳይ ሲሆን፣ ለምሳሌ ፖዘቲቭ ፖዘቲቭ ከሆኑ ለምሳሌ ሁለት ሲደመር ሁለት ወይ ሶስት ከተባለ ሁለቱም መደመር ናቸው አይደለ። ስለዚህ መልሱ ደምረን በፖዘቲቭ ነው የምናስቀምጠው። ምሳሌ አምስት ሲደመር ሰባት ከተባለ ሁለቱም ፖዘቲቭ ስለሆኑ ደምረን በፖዘቲቭ ነው የምናስቀምጠው፣ አስራ ሁለት ይሆናል። አሁን በማቀናነስም ሰዓት ምንድነው የሚሆነው ኔጌቲቭ ኔጌቲቭ ከሆኑ ኔጌቲቭ ሶስት ኔጌቲቭ ሁለት ከሆነ ኔጌቲቭ ሰባት ኔጌቲቭ አስር ከሆነ ኔጌቲቭ ሶስት ኔጌቲቭ አምስት ከሆነ ምንድነው የምናደርገው? ሁለቱን ደምረን በኔጌቲቭ ነው የምናስቀምጠው። ይሄ ሐሳብ እንዴት እንደሆነ ላስረዳችሁ። ከኔጌቲቭ ሶስት እነሱና ሁለት ምድብ ነው ወደኋላ የምትሄዱት። ከኔጌቲቭ ሰባት ተነስታችሁ አስር ምድብ ነው ወደኋላ የምትሄዱት። ከኔጌቲቭ ሶስት በመነሳት አምስት ምድብ ነው ወደኋላ የምትሄዱት። ሞር ኔጋቲቭ እየሆነ ነው የሚሄደው ማለት ነው። ገብታችኋል? ከዚህ ኔጋቲቭ ትነሳላችሁ አምስት ምድብ ወደኋላ ስትሄዱ የበለጠ ኔጌቲቭ ነው እየሆነ የሚሄደው። ስለዚህ ይሄ ምን አይነት ጀነራል ፎርሙላ አለው መሰላችሁ? ይሄ ምንድን ነው ጀነራል ፎርሙላው? ቀጥታ ይሄን ቁጥሮቹን ደምሮ በኔጌቲቭ ማስቀመጥ። ሁለትና ሶስት አምስትና ኔጌቲቭ አምስት። ሰባትና አስር አስራሰባትና ኔጌቲቭ አስራሰባት። ሶስትና አምስት ስምንት ነው አይደል? ኔጌቲቭ ስምንት እያደረግን እንደዚህ ነው የምናስቀምጠው ማለት ነው። ስለዚህ ፖዘቲቭ ከሆኑ ቀላል ነው፣ የለመድ ነው። እስከ ዛሬ ድረስ አንደኛ ክፍል ምናምን ሁለተኛ ክፍል ሆኖ ተማሪ በ በቀላሉ መደመር ይችላል አይደል? አሁን እናንተ ግን ቁጥሮች ላይ በደንብ እየሰራችሁ ስለሆነ ንብብር ቁጥር ላይ ስላላችሁ ይህንን የዱሮውንም ኮንሰፕት አምጥታችሁ ወደዚህ እንትን ስትሉት በጣም ይቀላችኋል አደለ? አሁን እዚህ ጋር እንዳያችሁት፣ ይሄ ይሄ በፊት የምታውቁት ነው ኖርማል ከልጅነታችሁ ጀምሮ የምታውቁት ነው። ግን ይሄ አሁን ነው በአሁኑ ሀሳብ ደግሞ ቦታ ብናቀያየር፣ ይሄ ማለት በቁጥር ጨረር ላይ ምድብ ወደፊትና ወደኋላ በመሄድ ከነጌ ሁለት በመነሳት አራት ምድብ ወደፊት ከአራት በመነሳት ሁለት ምድብ ወደኋላ ብንል ተመሳሳይ መልስ ነው የምናገኘው የሚለው በሚለው ሀሳብ እንጂ ጣት ቁጥሩ ወይ ባቄላ ወይ ጠጠር ቁጥሩ አይደለም ማለት ነው። እዚህ ጋር የምታገኙት አይደለም። ጣት ቁጥራችሁ ምናምን ሳይሆን በቃ በሀሳብ እንደዚህ የቁጥር መስመርን በመጠቀም ነው ማለት ነው። በሳይንስ ነው አሁን መልስ እየሰጣችሁ ያላችሁት። ስለዚህ ምን እናደርጋለን እኛ ሳይንሶቹን አሁን የሆነ ቀለል ለማድረግ በአይነት በአይነት እንከፍላችኋለን። ፕላስ ፕላስ ሲሆኑ በቃ ደምሮ በፕላስ ማስቀመጥ ይሄ የለመዳችሁት ነው። እሱን አልሰራም ሌላ ደግሞ ማይነስ ማይነስ ከሆኑ ደምሮ በማይነስ ማስቀመጥ የሚለውን ሀሳቡ ምንድነው የሚለውን እንደነገርኳችሁ ነው ማለት ነው፣ ከዚህ ቀደም። አሁን ደግሞ ሁለቱ ሲደባለቁ ምን ይሆናሉ የሚለውን ላሳያችሁ። ይህንን በቁጥር ጨረር ላይ ላሳያችሁ። ቆይ እችን ላሳያችሁ፣ እችኛን ፓርት ላሳያችሁ በቁጥር መስመር ላይ እንዴት እንደሚሆን። ከኔጌቲቭ ሁለት ትነሳላችሁ። ከኔጌቲቭ ሁለት ትነሱና ሶስት ምድብ ወደኋላ ትሄዳላችሁ አይደል? ከኔጌቲቭ ሁለት ትነሱና ሶስት ምድብ ይሄው ስንቱ ነው? ኔጌቲቭ አምስት ማለት ነው። ይሄም ከኔጌቲቭ ሶስት እነሱና ሁለት ምድብ፣ ከኔጌቲቭ ሶስት እነሱና ሁለት ምድብ ተመሳሳይ ነው ማለት ነው። እንደዚህ ነው መሰሩት። እነኚህንም እንደዛው፣ ይሄኛውንም እንደዛው። እዚህ የቁጥር መስመሩ አይበቃንም። ይሄንን ቁጥር ለመስራት አይደል አይበቃንም። ይሄኛው ይበቃናል። ይሄ አይበቃንም። የራሱ ኔጌቲቭ ስድስት ድረስ ነው። ፋይናል መልሳችን እዚህ ጋር አይታችኋል ኔጌቲቭ ስድስት ድረስ ስለሆነ የኔጌቲቭ ስምንት ስለሆነ አይበቃንም። ስለለዛ ነው አነስ አነስ ያሉ ቁጥሮቹን እየወሰድኩ ያለሁት። ሌላ ሁለቱ ሲደባለቁ ደግሞ ምን ይሆናል፣ ፕላስ ማይነስ ሲሆን ደግሞ ምን ይሆናል የሚለውን እኔ ፕላስ ማይነስን አይተናል አክቹዋሊ። እዚህ ጋር ቦታ ማቀያየር ነው። ለምሳሌ አራት ሲቀነስ ሲቀነስ ሶስት፣ ኔጌቲቭ ሁለት ሲቀነስ ሲቀነስ ሁለት ኔጌቲቭ ሶስት ሲቀነስ ሲቀነስ አንድ ኔጌቲቭ አራት ሲቀነስ ሲቀነስ ስድስት እነኝን ደግሞ ይህንን ህግ እኔ ይሄ ማለት በመሀል ምን አለ ማለት ነው፣ እዚህ ጋ ማባዛት አለ ማለት ነው። ሁለት ምልክቶች አንድ ላይ ሲደመር ሲቀነስ ተደርጎ አይቀመጥም። ሲቀነስ ሲቀነስ ተደርጎ አይቀመጥም። ሁለት እነኚህ ስሌቶች አንድ ላይ በተከታታይ አይቀመጡም። ምን መሆን አለባቸው? እርስ በርሳቸው ተባዝተው አንድ መምጣት አለባቸው። እዚጋ ጋር ማይነስ ማይነስ ከሆነ መባዛት አለበት። ፕላስ ማይነስ ከሆነ ተባስቶ አንድ ስሌት ብቻ ነው መቀመጥ ያለበት። ይህንን ያዙልኛውን። ስለዚህ እነኚህ ሁለቱ ተባስተው አንድ ስሌት መሆን አለባቸው። ማይነስ ማይነስ ምን መሆን አለበት? ፕላስ። ስለዚህ አሁን ማይነስ ማይነስ ምን መሆን አለበት? ፕላስ። ይህን ደግሞ አጠቃላይ ህግ እናምጣ። እዚ ንጻፍ። ከዚህ ማለት ፕላስ። ፖዘቲቭ እና ፖዘቲቭ ቁጥሮች ሲባዙ ተመሳሳይ ቁጥሮች ከተባዙ ምልክታቸው ተመሳሳይ ከሆነ ፖዘቲቭ ነው የሚሆነው። ተመሳሳይ ምልክት ያላቸው ቁጥሮች ሲባዙ መልሱ ፖዘቲቭ ነው የሚሆነው የሚል ህግ ከዚህ በፊት አይተን ነበር አይደለ? ስለዚህ ይህኛው ምን ይሆናል ማለት ነው? ፖዘቲቭ ኔጌቲቭ ሲባዛ በኔጌቲቭ ፖዘቲቭ። ይሄ ማለት ከዚህ ቀደም ያየነው ምንድነው? ሁለቱ ምልክቶች ተመሳሳይ ከሆኑ በብዚት ላይ ፖዘቲቭ፣ ተመሳሳይ ከሆኑ ፖዘቲቭ ነው። ከሁለት አንዱ ግን የተለየ ከሆነ ኔጌቲቭ ነው የሚሆነው ማለት ነው። ስለዚህ እዚህ ጋ ማይነስ ታይምስ ፕላስ፣ ይህ ምን ይሆናል? ማይነስ ፕላስ ታይምስ ማይነስ፣ ይህ ምን ይሆናል? ማይነስ። ከሁለቱ አንዱ ኔጌቲቭ ሆነዋል ማለት ነው። ከሁለቱ አንዱ ኔጌቲቭ ስለሆነ መልሱ ኔጌቲቭ ነው። ምክንያቱም ሁለቱ ተመሳሳይ አይደለም በሚለው ተመሳሳይ ካልሆኑ ኔጌቲቭ ነው የሚሆነው፣ ተመሳሳይ ከሆኑ ፖዘቲቭ ነው የሚሆነው በሚለው እንያዘው ። ስለዚህ እዚህ ጋር ሁለቱ ተመሳሳይ ናቸው ማይነስ። ስለዚህኛው አይመለከተንም፣ ይሄኛውን አይመለከተንም። አሁን ኔጌቲቭ ሁለት ምናምን አይመለከተንም፣ ይሄ ኔጌቲቭ ሶስት አይመለከተንም። እኛ ተከታታይ የመጡ ምልክቶች ላይ ብቻ ነው ትኩረታችን። ስለዚህ ምን ይሆናል ማለት ነው ይሄ እዚህ ጋር ይሄ ምን ይሆናል? አራት ሲቀነስ ሲቀነስ ስለሆነ አራት ሲደመር ሶስት ይሆናል። አራት ሲደመር ሶስት ለምን ሲደመር ሆነ? ሲቀነስ ሲቀነስ ስለሆነ ኔጌቲቭ ሁለት ሲደመር ሁለት። ይሄኛውስ ኔጌቲቭ ሶስት ሲደመር አንድ። ይሄኛውስ ኔጌቲቭ አራት ሲደመር ስድስት ይሆናል ማለት ነው አይደለ? በቃ ይሄንን ከዚህ በኋላ ቅድም ባሳየዋችሁ መንገድ የራሳችሁን ዘዴ ተጠቅማችሁ መስራት ትችላላችሁ። ለምሳሌ ይሄ ምን ይሆናል? ምን ምን ማለት ነው? ይሄ ማለት በኔጌቲቭ ሁለት ላይ ሆናችሁ ሁለት ምድብ ወደ ፊት ስትሄዱ ዜሮ ነው አይደል? የሁለት ተቃራኒ ቁጥሮ ይደመር ዜሮ ነው። ይሄ ማለት እኮ ሁለት ሲቀነስ ሁለት ይሄውና፣ ይሄኛው ሁለት፣ ይሄው፣ ይሄኛው ኔጌቲቭ ሁለት ይሄው። ስለዚህ ቦታ አቀያየርኩ፣ ሁለት ሲቀነስ ሁለት፣ አሁን በቀላሉ ማወቅ ትችላላችሁ። ወይም ደግሞ ይሄ ህግ አላ የሁለት ተቀራኒ ቁጥሮች ድምር ዜሮ ይሆናል የሚሉ። ለምን ከኔጌቲቭ ሁለት ላይ የተነሳችሁ ሁለት ምድብ ወደፊት፣ ዜሮ። ከሁለት ላይ የተነሳችው ሁለት ምድብ ወደ ኋላ፣ ዜሮ። እንደዚህ ማለት ነው። ይሄኛውስ? ይሄ ማለት ደግሞ እንደዚህ፣ ትንሽ ግር ይላል። ይህንን አንድ ሲቀነስ ሶስት ብታደርጉ አንድ ሶስት ለመሆን ስንት ይጎለዋል? ሁለት ኔጌቲቭ ሁለት ላላችሁ ማለት ነው። ይሄኛውስ? ቦታ አቀያየሩ ስድስት ሲቀነስ አራት ኖርማል ነው ሁለት። አያችሁ፣ ይሄ ሁለትን የሚሆነ ማለት ነው። ከዚህ የትኛው ነው የሚቀላችሁ? እናንተም የሚቀላችሁ ነው ያዙ። ያንንና ይሄንን ብዬ አላስገድዳችሁም። እናንተ የሚቀላችሁን ብትይዙ መክራለሁ። ቦታ ካቀያየራችሁ ላይናችሁ ይቀላል። ሁለቱንም በአንድ አይነት አታዩም በእርግጠኝነት ከሁለቱ አንዱ። አሁን ለምሳሌ ከሁለቱ አንዱ የትኛው ነው ላይናችሁ የሚቀላው? ሁለቱም አንድ አይነት ናቸው። ቦታ ማቀያየር ነው። ታዲያ እንደ አደራችሁን እንደዚህ እንዳታቀያየሩ። አሁን አሁን እዚህ ጋር ማበላሸት ራሱ ይከብዳል እኮ። ይሄ እንደዚህ ነው አይደል የሚሆነው? ለምን ሁለቱ ቦታ ይሄ ፖዘቲቭ ነው። እዚህ ጋር እዚህ ጋር ፖዘቲቭ፣ ይሄ ኔጌቲቭ ነው። ይሄን እንደዚህ ነው የምናደርገው ማለት ነው። ይሄ ከሆነ ይሄ ቀለናል ሁለት ይሄ ማለት ከኔጌቲቭ አሳቡ እንደነው ከኔጌቲቭ አራት ሆነን ስድስት ምድብ ወደፊት ሳምቲንግ ፖዘቲቭ እንደሚመጣ አስዩ ማድረግ መቻል አለብን። ይሄ ጭንቅላታችን ውስጥ ኔጌቲቭ አራት ላይ ሆነን ወደፊት ስንሄድ፣ ይሄ በጣም ወደፊት ስንሄድ ተለቅ ያለ ቁጥር እንደሚመጣ አይናችን አይምሮአችን ማሰብ መቻል ይችላል አለበት ወይም ደግሞ ቴክኒካላ ላይ ይሄንን ቴክኒክ ተጠቅመን ከሆነ ምንም ይሄ እንደው ልሳሳት ብትሉ ራሱ አያሳሰታችሁ እዚሁ እንዳለ ሳላገላብጥ ልስራ ካላችሁ በቃ ኔጌቲቭ አራት ላይ ነዋ። ወደፊት ከኔጌቲቭ አራት ተነስቼ ስድስት መድብ ሲሄድ ስንት ነው? እንግዲህ ያው እንደየ ፍላጎታችሁ ስሩ። ይህን ይመስላል።